ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮንስ ቤተሰቦች እንደምናላችሁ የዕለት ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል በቅድሚያ ማርስ ዜናዎችን ነግራችኋለሁ አብራችሁ ይቆዩ ዐብይ አህመድ በራሱ ዜጎች ላይ የሚፈጽመውን የከተማ ውስጥ ማፈናቀል ተግባር ለማስቆም በዓለም አቀፍ ደረጃ ጥያቄ የሚያቀርብ የደብዳቤ ሂደት ይፋ ሆኗል አምነስቲ ኢንተርናሽናል በኮሪደር ልማት ስም የሚፈጸመውን የዜጎችን ማፈናቀል ስርዓትን ማስቆም ደብዳቤዎችን የብልጽግናው ጠቅላይ ሚኒስትር እንዲደርሱ ለማድረግ በትላንትና ሁለት መጀመሩን ይፋ አድርጓል። በዚህ ላይ ተጨማሪ ያለን። በአማራ ክልል አራቱም ቀጠና በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ወደ ከተሞቹ መግባት የፈጸሟቸው ጥቃቶች የአገዛዙ ባለስልጣናትና የጸጥታ አመራሮች ላይ ጉዳት መረሱን ለማወቅ የተቻለ ሲሆን፣ በሌላ በኩል የዩኒቨርሲቲ መምህራኑን ጨምሮ የንጹሐን ግድያ ጉዳይ እያነጋገረ ይገኛል። በዚህም ላይ ዝርዝር አለን። የትግራይ ክልል ጊዜያዊ አስተዳደር ዓላማ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ብሏል። ከማንኛውም የውጭ ኃይል የሚደረግና ዓላማውንና ስትራቴጂ ስትራቴጂካዊ ስልቱ ያልጠበቀ ግንኙነት ተቀባይነት የለውም ሲል ያስታወቀው የሌተናል ጀነራል ታደሰ ወረደ አስተዳደር ነው። በቅርብ ጊዜያት ውስጥ ከኤርትራ አንድ አክቲቪስት ጋር አግኝነት አድርጎ የነበረውና የእነ ዶክተር ደብረ ደብረጽዮን ገብረ ሚካኤል ቡድን ደጋፊ የሆኑ አክቲቪስት ታስሮ መፈታቱ ደግሞ በአሁኑ ሰዓት አነጋጋሪ ሆኗል። የትግራይ ክልል ፖሊስ አሁን ላይ ስራ መስራት አልቻለም ሲል የታሰረው አክቲቪስት በኃይል እንዲፈታ መደረጉን ገልጿል። በዚህ ላይ ዝርዝር አለን። ዩናይትድ አረብ ኤምሬት ለሱዳን ጦር መንግስትነት እውቅና አልሰጥም ብላለች። ኤምሬት ሲን ያለችው የሱዳን መንግስት ነኝ የሚለው የአልቡራን ኃይል ከኤምሬትስ ጋር ያለውን ግንኙነት ማቆሙን በግልጽ ማሳወቁን ተከትሎ ነው። የሱዳን ጦር ከኤምሬትስ በኩል የሚቃጣበት ጥቃት አሁንም ቀጥሏል የተባለ ሲሆን የአልቡራን ኃይል በዋናነት ሐምዳን ዳጋሎን የምትደግፈውን ኤምሬትን በሰሞኑ የፖርት ሱዳን ጥቃቶች በዋናነት እሷ የምትፈጽማቸው ነው ሲል ይከሳል። የምሬት ግን ለዚህ ምላሽ ሰጠችበት ዋነኛ ምክንያት ይህ ኃይል መንግስት አይደለም የሚልን የያዘ አሳብናል። በዚህም ላይ ዝርዝራለን። ህንድ ወታደራዊ የጦር ሰፈሮቿ ጥቃት ደርሶባቸዋል ብትልም ፓኪስታን ግን እጇ አይለብኝም ብላለችም። ፓኪስታን ሶስት የጦር ሰፈሮች ላይ በሰው አልባ አውሮፕላን እና ሚሳይል ጥቃት አርሳለች በማለት ህንድ ግልጽ ክስ አቅርባለች። በዚህም ላይ ተጨማሪ አዘጋጅተናል። እስራኤል በምስራቅ ኢየሩሳሌም በተባበሩት መንግስታት የሚደገፉ ትምህርት ቤቶችን መዝጋቱ አነጋጋሪ ሆኗል። የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ለፍልስጤማውያን ስደተኞች የሚደገፉ ሶስት ትምህርት ቤቶችን እስራኤል በኃይል በያዘችው ምስራቅ ኢየሩሳሌም ዘግተዋል ይላል ቢቢሲ። ተመልካቾች ወደ ዝርዝሩ አልፋለው። አብራቸው አብይ አህመድ በራሱ ዜጎች ላይ የሚፈጽመውን የከተማ ውስጥ ማፈራቀል ተግባር ለማስቆም በዓለም አቀፍ ደረጃ ጥያቄ የሚያቀርብ የደብዳቤ መጽሐፍ ሂደት ይፋ ተደርጓል። አምነስቲ ኢንተርናሽናል በኮሪደር ልማት ስም የሚፈጸመውን የዜጎችን የማፈናቀል ስርዓት ለማስቆም ደብዳቤዎችን ለብልጽግናው ጠቅላይ ሚኒስትር አብይ አህመድ ማድረስን ታላሜ አድርጎ ይፋ ያደርገው ቅዱ ተጀምሯል። አምነስቲ ኢንተርናሽናል በኢትዮጵያ ከተሞች ከሚካሄደው የኮሪደር ልማት ፕሮጀክት ለጊዜው እንዲቆም የሚጠይቁ ደብዳቤዎችን ለአብይ አህመድ የመላክ ዘመቻን ይፋ ያደርገው ትላንት ሲሆን፣ በዚህም ደብዳቤዎች ከመላው ዓለም ይጻፋሉ ብሏል። ድርጅቱ ለአብይ አህመድ የሚላኩ ደብዳቤዎች በኮሪደር ልማት ሳቢያ በዜጎች ላይ የሚፈጸሙ የግዳጅ ማፈናቀልና በፕሮጀክት የሰብአዊ መብቶች ተጽዕኖ ላይ ጥልቅ ግምገማ እስኪያደርግና በኮሪደር ልማት ፕሮጀክት ሳቢያ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ የሚያስችል የመከላከል ስርዓቶችን እስኪዘረጉ ፕሮጀክቶቹ እንዲቋረጡ የሚጠይቅ እንደሆነ ጥሪ አድርጓል። ድርጅቱ ደብዳቤዎቹ የማፈናቀል ድርጊቶችን ከዓለም አቀፍ የሰብአዊ መብት ህግጋት ጋር በማጣጣም እስኪረጋገጥ የኮሪደር ልማት እንዲቋረጥ እንዲሁም ጠቅላይ ሚኒስትሩ በግዳጅ ማፈናቀል ላይ አንድ ህግ እንዲያወ ሲለዋወጡ የሚጠይቅ ይዘት እንዲኖራቸው ጭምር አሳስቧል። አምነስቲ ኢንተርናሽናል በዋናነት በአዲስ አበባና በሌሎች የአገሪቱ አካባቢዎች በከተሞች ላይ ሆን ተብሎ የሚፈጸሙ የኮሪደር ልማትን ሰበብ ያደርጉ ማፈናቀሎች የዜጎችን መብት የሚጥሱ ቤት አልባ የሚያደርጉና መሰረታዊ ዓለም አቀፍ የዜጎችን መብቶችን ጭምር የጣሱ ናቸው ብሎ ከዚህ በፊት መግለጫ ማውጣቱ ይታወሳል። አብይ አህመድ የኮሪደር ልማት ማለት ነባር ነዋሪዎችን በማፈናቀል ፖለቲካዊና ማህበራዊ ትስራቸውን በመበጠስ ከከተማዋ ጫፍ እያወጣ በተለያዩ ቦታዎች ላይ የሚፈልጋቸውን ቦታዎች ለዓለም አቀፍ ተቋማትና ለግል ወዳጆቹ የጎረቤት ሀገራት መሬቶች ለመሸጥ ያለመ የከተማ ውስጥ ማፈናቀል ፕሮጀክቱን ቀጥሏል። በተለይም በአዲስ አበባ ነባሪ ይዞታ ላይ የነበሩ ነዋሪዎችን በማፈናቀል የአዲስ አበባ ጫፎች ላይ ያሰፈረ ሲሆን ትምህርት ቤቶች ጨምሮ በርካታ ተቋማትና ማህበራዊ ግኝቶች ተበታጥሰዋል። በዚህም አገዛዙን የሚያደርገውን የአጠቃላይ የከተማ ውስጥ ማፈናቀል ስራ የኮሪደር ልማት ብሎ ቢጠራውም በዜጎች መብት ላይ ሆን ተብሎ የሚፈጸምና ማንነትና ስርዓታዊ በደልን የሚያንጸባርቅ የፖለቲካ ስራ መሆኑ በዓለም አቀፍ አደባባይ ተመስክሮበታል። በአማራ ክልል አራቱም ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ወደ ከተሞቹ መግባት በሚፈጽሟቸው ጥቃቶች የአገዛዙ ባለስልጣናትና የጸጥታ አመራሮች ላይ ጉዳት መድረሱን ለማወቅ ተችሏል። በሌላ በኩል የዩኒቨርሲቲ መምህሩን ጨምሮ የንጹሐን ግድያ ጉዳይ እያነጋገረ ይገኛል። በክልሉ ምዕራብ ጎንደር ዞን መተማና ቆራ ከፍተኛ ወታደራዊ ውጥረት መንገሱን የፋኖ የመረጃ ምንጮች ለኢትዮንስ ተናግረዋል። በተለይም በነፍስ ገበያ ቁመት መተማም ቁጥር አራት እንዲሁም መንዶካና ሌሎች የኢትዮ ሱዳን ድንበር ቀጠናዎች ከፍተኛ ወታደራዊ እንቅስቃሴ እየተደረገ ይገኛል ሲሉ ነው የመረጃ ምንጮቻችን የተናገሩት። አገዛዙ በቀጠናው ከፍተኛ ኃይል ስምሪት እያደረገ እንደሆነ የገለጹት የፋኖ የመረጃ ምንጮች አልፎ አልፎ የከባድ መሳሪያ ተኩስ እየተደረገ ነው ይላሉ። ብዙን መተማ ወረዳ ሸመልጋር አካባቢ በትላንትና ዕለት ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉ የታወቀ ሲሆን በወረዳው ኮኪትና ዳስ ጉንዶ የተባሉ የአገዛዙ ጦር ካምፖች ለግዳጅ ወታደራዊ ስልጠና ሊጋዙ ታፍን የነበሩ አርባ ኃይል ወጣቶች ከታፈኑበት በመምለጥ የፋኖ ኃይሎችን መቀላቀላቸው ታውቋል። በዚሁ በጎንደር ቀጠና እብናት ወረዳ የአገዛዙ መከላከያና ሚኒሻ እርስ በርስ በመታኩሳቸውና አንድ ሚኒሻ መገደሉን ተከትሎ በርካታ ሚኒሻዎችም ወደ ፋኖ ከነጥጥቃቸው ተቀላቅለዋል ሲሉም የመረጃ ምንጮቻችን ተናግሯል። በተያያዘም በዛሬው ዕለት በሰሜን ሸዋ ዞን ደብረ ብርሃን ከተማ ቅርብ ርቀት በምትገኘው ጉንዶ በረት የፋኖ ኃይሎች የፈጸሙት የደፈጣ ጥቃት በርካታ የአገዛዝ ጦር አባላት መገደላቸውን የኢትዮ ኒውስ የመረጃ ምንጮች አመላክተዋል። በዞኑ ይፋት ቀጠና የአንጾኪያና ገምዛ ወረዳ መኮይ ከተማ ደግሞ የአገዛዙ ባለስልጣናት ብዙ ሰብስበው ለማዋየት በሞክሩበት ጊዜ ፋኖ ኃይሎች ሰርገው ገብተው በፈጸሙት ጥቃት የወረዳው የብልጽግና ሹምና ሕዝብ ግንኙነት ኃላፊ ለህይወታቸው አስጊ በሆነ ሁኔታ ተጎድተው ኬሚስ የሆስፒታል ሕክምና ላይ መሆናቸው ታውቋል። በተመሳሳይ በጎጃም ሰክላ ወረዳ ግሻ አባይ ከተማ በሌሊት ወደ ከተማ ሰርገው የገቡ የፋኖ አባላት በፈጸሙት ጥቃት የአገዛዙ የሚኒሻ አሰልጣኝ መገደሉን የአማራ ፋኖ በጎጃም አስታውቋል። ሌሊቱን ጥቃቱ መገደሉ የታወቀው የሚኒሻ አሰልጣኙ ደመላሽ ተፈሪ እንደሚባል ነው በስም ተጠቅሶ አደራጅቱ ያስታወቀው። በተመሳሳይ በእነማይና እነብሴ ወረዳ የሚኒሻ ኃላፊዎች ከፋኖ ኃይሎች ጋር በተሰነዘረባቸው ጥቃት መገደላቸውም የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በዚሁ በጎጃም ቀጠና አሸፈርና የልማና ዴንሳ ወረዳ በአገዛዝ ጦርና በፋኖ ኃይሎች መካከል ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ የተደረገ ሲሆን ባነደድና ዋብል ወረዳ ደግሞ የሚሊሻ አባላት ወደ ፋኖ ኃይሎች መቀላቀላቸውን የመረጃ ምንጮቻችን ተናግረዋል። በሌላ በኩል በምዕራብ ጎጃም ዞን ማንኩሳ ከተማ አንድ የደብረ ማርቆስ ዩኒቨርሲቲ የሕግ መምህርን ጨምሮ ሶስት ንጹዓን ላይ ግድያ መፈጸሙም የኢትዮ ኒውስ የመረጃ ምንጮች አስታውቀዋል። ግድያው የተፈጸመው ከትላንት በስቲያ ነው የሚሉት የመረጃ ምንጮች፣ በአካባቢው በአገዛዙ ጦርና በፋኖ መካከል ውጊያ የነበረ ቢሆንም ንጹዓን የተገደሉት ግን ሆን ተብሎ ወደ መንገድ እንዲወጡ ተደርገው ነው ሲሉ ተናግረዋል። ግድያውም ማን እንደፈጸመው በትክክል ባይታወቅም ከተማ ውስጥ ግን የአገዛዙ ኃይሎች ናቸው የነበሩት ሲሉ ነዋሪዎች ተናግረዋል። የደብረ ማርቆስ ዩኒቨርሲቲ በበኩሉም የህግ ትምህርት ቤት መምህሩ የነበሩት አቶ ታዘባቸው ሙላት ቸኮል የተባሉ ባልደረባቸው በረሰባቸው ድንገተኛ አደጋ ሚያዝያ 9 2017 ዓ.ም ከዚህ ዓለም በሞት ተለይተዋል ሲል የያዘን መግለጫ ወጥቷል። ኢትዮኒውስ መረጃውን ለማጣራት እንደሞከረችው ግን የህግ መምህሩ ታዘባቸው ሙላት የደብረ ማርቆስ ዩኒቨርሲቲ ቡሬ ካምፓስ ለማስተማር ጉዞ ላይ እያሉ ማንኩሳ ከተማ በጥይት መገደላቸው ነው የታወቀው። ከአቶ ታዘባቸው ጋር ለጊዜው መስማቸው ያልታወቀው ሁለት ሌሎች ሲቪሊያን መገደላቸውም ኢትዮ ኒውስ ከምንጮች አረጋግጣለች። በወሎ ቀጠና የተለያዩ አካባቢዎች ውጊያ የቀጠለ ሲሆን በተለይም በሰሜን ወሎ ዞን ሀብሮ ወረዳ አረሪት ከተማ በነበረው ውጊያ የአገዛዙ ሚኒሻና ፖሊስ ከፍተኛ ጉዳት ደርሶባቸዋል ተብሏል። ውጊያውን ተከትሎ የአገዛዙ ጦር አባላት ወደ ሀራ ከተማ ሲሸሹ የፋኖ ኃይሎች ወኩላቸው አረሪት ከተማ ገብተው የአገዛዙ ጦር ካምፕን መቆጣጠራቸውን የአማራ ፋኖ በወሎ ቤት አማራ አስታውቋል። የፋኖ ኃይሎች በአካባቢው ውጊያ የከፈቱት ዛሬ ከጠዋቱ 12 ሰዓት ጀምሮ ሲሆን በአገዛዙ ጦር ላይ ካረሱት ሰብአዊ ጉዳት ባሻገር ከፍተኛ ቁጥር ያለው ትጥቅ መያዛቸውን ነው የአማራ ፋኖ በወሎ ቤተ አማራ ጨምሮ ያስታወቀው። በተመሳሳይ በምዕራብ ወሎ ቀጠና ዋርጃ የተባለ አካባቢ የፋኖ ኃይሎች ባረሱት የደፈጣ ጥቃት 22 የአገዛዝ ወታደሮች ሲገደሉ በርካቶች የአካል ጉዳት ደርሶባቸዋል ሲል የፋኖ የመረጃ ምንጮች ጨምረው ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም አለ። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም የሚለውም የሌተናል ጀነራል ታደሰ ወረደ አስተዳደር ነው። ይህን መሰሉ ግንኙነት የትግራይ ክልል መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲል ጊዜያዊ አስተዳደሩ አቋሙን ወቁልኝ ብሏል። ጊዜ አስተራሩን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ትላንት ምሽት በወጣው መግለጫ ነው። የትግራይ ሕዝብ ህልውናውና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫ ዋናው ጥያቄ ፕሪቶሪያ ስምምነት ሳይሸራርፍ ተግባራዊ ይደረግ የሚል እንደሆነ እወቁልኝ ብሏል። የትግራይ ክልል ጊዜያዊ አስተዳደር ጥቅምት 2015 ዓ ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማቆም ስምምነት የፈጠረ እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝ ቢሮ በመግለጫው ላይ አትቷል። የትግራይ ህዝብን ጥቅሞችን እና መብቶችን ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ ነው ብሏል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶች ለመፍታት በሰላማዊ ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑን መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜ አሰራሩ በደፈናው ገልጿል። ከመርሆዎችና እምነቶች ውጭ ያሉ ማንኛውም የውጭ ግንኙነቶች ስህተት ብቻ ሳይሆኑም አደገኛም ናቸው ሲል ጊዜያዊ አስተዳደሩ በትላንትናው መግለጫው ላይ አጽንኦት ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር በአሁኑ ወቅት እየመሩ የሚገኙት ሌተና ጀነራል ታደሰ ወረደም ስልጣኑን በተረከቡበት ስነስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህ የመሰል ግኝቶች እና እንቅስቃሴዎች እንዲቆሙ የሚያስገድድ ነው። ባለፈው መጋቢት ወር መጨረሻ የተፈረመው ይህ ሰነድ ጊዜ አሰራሩም ከህገ መንግስታዊና ከህጋዊ ስርዓት ከሀገር ዋላዊነትና ከፕሪቶሪያ ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቀሙ ማድረግ ሊፈጽማቸው ከሚገባቸው ትልኮች መካከል አንዱ መሆኑን ዘርዝሯል። ይህን ስምምነት በተፈረመው ሁለት ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሓት ጎራም ድጋፍ በመስጠት የሚታወቀው አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያውን ቆይቷል። አወል ሰሄድ የተሰኘው ኤርትራዊ አርቲስት ጋራ የተገናኘው የትግራይ አክቲቪስት ሰብዝ ሳነ ሰብ ወይም ለባህተት ተስፋ በሚል ስያሜ በማኅበራዊ ትስስር ገጾች የሚያቀርባቸው አወዛጋቢ መረጃዎችና ሀሳቦች የሚታወቀው ብርሃነ ገብረ ጊዮርጊስ ነው። በዛላንበሳ አንበሳ ከተማ የተቀረጸ መሆኑ የተነገረለት በብርሃነና በአወል መካከል የተካሄደው ቃለ መጠይቅ ሌተናል ጀነራል ታደሰ የፈረሙት የቃል ኪዳን ሰነድ የሚጥስ ነው የሚል ትችት ሲቀርብበት ቆይቷል። ቃለ መጠይቁን ያደረገው ብርሃነ ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ መሆኑን በመጥቀስ ውንጀላ አቅርቧል። ይህን ተከትሎ ከትላንት በስቲያ ሮብ በፖሊስ ቁጥጥር ስር ውሎ የነበረው ብርሃንም በትላንትና ሁለት ሐሙስ መፈታቱም ተገልጿል። የትግራይ ፖሊስ ኮሚሽን ትላንት በፌስቡክ ገጹ ባወጣው መግለጫ ብርሃንን በቁጥጥር ስር የዋለው ሕጋዊ የፍርድ ቤት ትዕዛዝ በማውጣት እንደሆነ ገልጿል። ብርሃን የተያዘው ተጠረጠረበት ወንጀል ለማጣራት እንደነበረ የገለጸው የክልሉ ፖሊስ ኮሚሽን፣ ሆኖም ምርመራው እንዳይካሄድ የደረሰበት ከአቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ ተገድጃለሁ ብሏል። ኮሚሽኑ ተቋማዊ ነጻነትን ጠብቄ ምርመራን እንዳልቀጥል አድርገውኛል ያላቸውን አካላት ማንነት ከመግለጽ አልተቆጠበም። ይላም የኢትዮጵያ ኢንሳይደር ዘገባ። ኢትዮኒውስ ከምንጮቿ እንዳረጋገጠችው ግን የትግራይ ወታደራዊ ኃይል ወይም ቲዴፋ አባላት ብርሃነ ታስሮበት የነበረበትን አካባቢ ዘግተው በመያዝና መንገዱን በማስቆም እንዲወጣ አድርገው መውሰድ እንደቻሉ ተሰምተዋል። በክልሉ ያለው የሕግ አስተዳደርና የወታደራዊ ኃይል እንቅስቃሴም ከጊዜ ወደ ጊዜ ልዩነቶች እየሰፉበት መጥተዋል። በአሁኑ ሰዓት በጊዜያዊ አስተዳደሩ ስር ያለው የፖሊስ ኃይል ዜጎችን በመደበኛ ሕጎች ለመጠየቅና ለማሰር የሚያደርገው እንቅስቃሴ በወታደራዊ ኃይሉ የበላይነት ቁጥጥር ስር እየገባ እንደሆነ የሚያመላክቱ መረጃዎች እየወጡ ነው። ዩናይትድ አረብ ኤምሬትስ ለሱዳን ጦር መንግስትነት እውቅና አልሰጥም አለችም። ኤምሬትስ ይህን ያለችው የሱዳን መንግስት ነኝ የሚለውን የአልቡራን ኃይል ከኤምሬትስ ጋር ያለውን ግንኙነት ማቆሙን ተከትሎ ነው። ኤምሬትስ የፖርት ሱዳን ቡድን ስትል የጠራችው የሱዳን ጦር ኤምሬትን በድሮን ሱዳንን እየደበደበች ነው በማለት ከሷን አስቀድማ። በኬንያም የተመሳሳይ ወይም ደግሞ የትዩ መንግስት ምስረታን በመደገፍ የምትታወቀው ኤምሬትስ ለፈጥሮራሽ ኃይሉ እውቅና ያላት ሲሆን ለአልቡራን ኃይል የምታደርገውን ድጋፍ ሳይሆን የጠላትነት ስርዓትን እያሰፈነች ትገኛለች ሲል ይከሳታል። ሌተናል ጀነራል አልቡራን መንግስት እውቅና አልሰጥም ያለችው የዩናይትድ አረብ ኤምሬትስ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ነው። የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ መቀመጫውን በፖርት ሱዳን ያደረገው የጀነራል አልቡራን መንግስት እውቅና ውሳኔውም እንደማይሰጠው ገልጿል። በመግለጫው ለምን እውቅና እንደማይሰጠው ሲያስረዳም በፖርት ሱዳን ያለው መንግስት ህጋዊ የሱዳንና የሱዳን ህዝብ ውክልና ያለው አይደለም ይላል። የሱዳን ወታደራዊ መንግስት የጸጥታና መከላከያ ምክር ቤት ያወጣው መግለጫም በሁለቱ ሀገራትና ህዝቦች መካከል ያለውን ስር የሰደደ ጠንካራ ትስስር የሚጎዳ ነው ሲልም ያስረዳል። እንደ መግለጫው በፖርት ሱዳን ያለው መንግስት ውሳኔ በሱዳን ውስጥ ካሉ ሁለት ተፋላሚ አካላት የአንደኛው ብቻ ነው ይላን የኤምሬትስ አቋም። ይህ ከሁለቱ አንዱ የሆነው የፖርት ሱዳን መንግስት ከዩናይትድ አረብ ኤምሬትስ ጋር ያለው የዲፕሎማሲያዊ ግንኙነት ለማቋረጥ መወሰኑን እንደማይቀበለው የጠቀሰው መግለጫው የፖርት ሱዳን መንግስት በዓለም አቀፍ ፍርድ ቤት በዩናይትድ አረብ ኤምሬትስ ላይ ያቀረበው ክስ ውድቅ ሲሆን የወሰደው የበቀል ውሳኔ ነው ብሏል። የፖርት ሱዳን መንግስት በማለት የሱዳን ወታደራዊ ኃይልን የጠራው የመጀመሪያው ሀገር አረብ ኤምሬትስ ሆኗል። ዩናይትድ አረብ ኤምሬትስ ምንጊዜም ከሱዳን ህዝብ ጎን ትቆማለች ያለው መግለጫው በአሁኑ ሰዓት መግለጫውን የሱዳን መንግስት በሰጠው መልስ ላይ በግልጽ ተችቶታል። ዩናይትድ አረብ ኤምሬትስ ለሱዳን የሰጠችው እርዳታ መሰረተ ልማቶችን አውድሟል፣ የዜጎችን ንብረት እንዲዘረፍ አድርጓል፣ በሺዎች የሚቆጠሩ ሰዎች ህይወት መጥፋት፣ መደፈር፣ መፈናቀልና መብት መጣስ ትልቅ ሚና ተጫውቷል ብሏን ያልቡራን ኃይል የአረብ ምሬት መንግስት የፈጥኖ ራሽ ኃይሉን በመደገፍ በማስታጠቅ ብሎም በቀጥታ በጦርነቱ በመሳተፍ የተወነጀለ ሲሆን አሜሪካን ጨምሮ ጉዳዩ አሳሳቢ ነው ሲሉ ይደምጣሉ። በአንዳንድ የአረብ ምሬት ውስጥ የሚኖሩና በኬንያ የሚኖሩም የፍጥሩራሽ ራሽ ኃይሉ ደጋፊ ናቸው በተባሉ ሀብቶችና ግለሰቦች ላይ አሜሪካ ማቀመጣ አሏም ይታወቃል። የአልቡራን ኃይል ለማዳከም ኤምሬትስ የጀራል ዳጋሎን ኃይል በሙሉ አቅማ መደገፏ ጦርነቱ አውዳሚ ሆኖ ቀጥሏል። ባለፉ ሳምንት ጀምሮ በፖርት ሱዳን የሚፈጸመው አውዳሚ የድሮን ጥቃት የአረብ ኤምሬት የባህር ላይ ጦር ሰፈር መነሻ ያደረገ ነው የሚለው የሱዳን ጦር ክስ ባለሜናኘ ሲሆን፣ በጉዳዩ ላይ ከኤምሬትስ የሚቀርበው ማስተባበያ ግን ውሃ የሚያነሳ አልሆነም። ይህም ዋነኛ ምክንያቱ አርስፍ የተሰኘውና በፈጥኖ ራሽ ኃይል ስምነቱ የሚጠራውን የማህመድ ሀምዳን ዳጋሎን ኃይል ኤምሬትስ በሙሉ ኃይሏ መደገፏን ተከትሎ ነው። ህንድ ወታደራዊ የጦር ሰፈሮቿ ጥቃት ደርሶባቸዋል ብትልም፣ ፓኪስታን ግን እጅ የለበትም አለች። ፓኪስታን ሶስት የጦር ሰፈሮቿ ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃት አድርሳለች ስትል ህንድ ብትከስም፣ እስላማባድ ግን ውንጀላን ውድቅ አድርጋለች። ይችላል ቢቢሲ የህንድ ጦር ከአገሪቱ በምታስተዳድረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛት በሚገኙ ፓንቶኮት የጦር ሰፈሮቿ ፓኪስታን የሞከረችው ጥቃት አክሽፊ ያለው ይላል። በህንድ ቁጥጥር ስር በምትገኘው የካሽሚሯን በጃመሙ ከተማ ሐሙስ አመሻሽ ላይ ፍንዳታዎች መሰማታቸውና መብራት መቋረጡም ተዘግቧል። የፓኪስታን የመከላከያ ሚኒስትር ከጥቃቱ ጀርባ እጃቸው እንደሌለበት ለቢቢሲ ተናግሯ። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አርሰን ደግሞ አንክድም ሲሉ ካጃው አሲፍ ለቢቢሲ ነው የተናገሩትም። ቀደም ሲል ሐሙስ ዕለት ህንድ የፓኪስታን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት በህንድ ውስጥ የሚገኙ ወታደራዊ ኢላሞችን ለመምታት ያደረገችው ሙከራ ማክሸፋን አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጽሟን ተከትሎ ፓኪስታን ድርጊቱ ሌላ የጥቃት አባባሽ ድርጊት ስትል ጠርተዋለች። ህንድ የፈጸመችውን ጥቃት ተከትሎም የተባበሩት መንግስታት ድርጅት እናም የዓለም መሪዎች በአካባቢው መረጋጋት እንዲሰፍን ጥሪ አቅርቧል። በድንበር አካባቢ የሚፈጸመው ጥቃት የኒውክለር ጦር መሳሪያ ባለቤቶችን ወደ ከፍተኛ ግጭት ሊያመራቸው ይችላል የሚል ስጋትን ፈጥሯል። እስራኤል በምስራቅ ኢየሩሳሌም የተባበሩት መንግስታት ድርጅት የሚደግፈውን ትምህርት ቤቶች መዝጋቱ አትሰማም። የታጠቁ የእስራኤል ደህንነት ኃይሎች በተባበሩት መንግስታት ድርጅት ለፊልስጤማውያን ስደተኞች የሚደገፉ ሶስት ትምህርት ቤቶችን በእስራኤል ኃይል በበላይ በያዘችው ምስራቅ ኢየሩሳሌም መዝጋቷ ተሰምቷል። የእስራኤል የጸጥታ ኃይሎች ካስወጧቸው በኋላ ወደ ሹፋት የመጠለያ ጣቢያ እንዲሄዱ ተደርገዋል ይላል ቢቢሲ። የመንግስታቱ ድርጅት ኃላፊ ፊሊፒ ላዛሪኒ የእስራኤል ባለስልጣናት ህጻናትን ትምህርት የማግኘት መሰረታዊ መብታቸውን እየነፈጉ ነው በማለት የዓለም አቀፍ ግን በግልጽ መናቅ ነው ሲሉ ወንጅለዋል እስራኤል የተባበሩት መንግስታት ኤጀንሲ ለፊልስጤማውያን ስደተኞችን ያገደችው በጥር ወር ሲሆን በኤጀንሲው ሐማስ ሰርጎ ገብቷል ስትል ትከሳለች ኤጀንሲ በበኩሉ የቀረበበት ውንጀላ አስተባብሎ ገለልተኛ መሆኑን ገልጿል በማህበራዊ ሚዲያ የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት የእስራኤል መከላከያ በትምህርት ቤት አካባቢ መሰባሰቡን ተከትሎ የትምህርት ቤቱ የደንብ ልብሳቸውን የለበሱ ሴት ተማሪዎች ሽፋቱ የሚገኘው አንድ ትምህርት ቤት ቅጥር ግቢ ውጭ ተሰብስበው ሲተቃቀፉ ይታያል። በትምህርት ቤቱ ግድግዳ ላይ የተለጠፈው መዘጋቱን የሚገልጽ ማስታወቂያ ትምህርታዊ ተቋም ከፍተው ወይንም መምህራንም ሆነ ሌሎች ሰራተኞች ቀጥሮ መስራት የተከለከለ ነው፣ እንዲሁም ተማሪዎች መዝግበው ወይም ወደዚህ ተቋም ተማሪዎች እንዲገቡ ማድረግ የተከለከለ ነው ይላል። እስራኤል በጋዛ ሰርጥና ሌሎች አካባቢዎች የምትወስደውን እርምጃ ያጠናከረች ሲሆን በምስራቅ ኢየሩሳሌም ያላትን ይዞታ ለማስፋት ደግሞ አሁንም እንቅስቃሴ እያደረገች እንደሆነም ተነግሯል። የተወዳችና የተከበራችሁ የቲዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ይመኛለሁ።